እዚህ ጋር ጋሽዬ እያሉት ያሉት ሩታ ወደ ቤትሽ ተመለሺ፣ ይቅርታ ሁሉ ነገር በይቅርታ ይለፍ ነው እያሉ ያሉት። በነገራችን ላይ ጋሽዬ የተከበሩ አባት፣ የጅግና አባት ግን እሳ ዛሬ ደግሞ ጥፋተኛው ልጆት እኮ ነው አብርሽ እኮ ነው። ሰላሳ ሴት ያምረዋል ሩታን ቤት አስቀምጦ ማለት ነው። ምንድን ነው እሱን ተው በቃ ብትሉት አይሻልም? በቅድሚያ ጋሽዬ ሰላም ና አይስጥልኝ። ውድና የተከበራችሁ ኔ ቻናል ተከታታይ ሰላማችሁ ይብዛልኝ። አንገብጋቢ የሆነ ነገር ነው እውነት። ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በጎመንት አስቀምጡ። እኔ ዋና ዋና ፖይንቱን ነው የማውራው። እኔ ለማንንም አላዳለም እና ጋሽዬ እያሉ ያሉት ሩታ ያው ዛሬ መጥተዋል ወደ ቤትች ተመለሼ በቃ ነገሩ ያብቃ ነው። እኔ ሲ ለእናንተ ማናለኝ ነው እያሉ ያሉት ልክ ነው። እንደ አባት ማለት ነው፣ ግን እንደ አባት ደግሞ ማለት ነው። ነገሩን ከተመለከቱት ይቺ ገና በስነ ስርዓት ወገቧ ያልጠነከረ እመጫት አራስ ቤት ተቀምጣ የራሱን ስሜት ሲያዳምጥ ነው እያየነ ያለ ነው። እያንዳንዷ ቦታ ላይ ከዛ ከሀለሌ ጋራ ነው ሲዞር የምናየው። እያንዳንዷ ቦታ ላይ ቢያንስ እንኳን ቢለያዩ እንኳን ለሞራኗ እንኳን አይጠነቀቅላትም። ቢያንስ ይቺ ልጅ ጠንከር እስከምትል አይታገስም። ማንን ነው መጀመሪያ መቆጣት የነበረውበት? ጋሽዬ አብርሽን ነበር መጀመሪያ መቆጣት የነበረውበት። እውነት አብርሽ ትልቅ ስህተት ነው የሰራው። መጀመሪያ እሱን ውቀሱት። ሩታ የት ታመልጣለች? የትም አታመልጥም። እዚሁ እኮ ነው ያለችው ሁሉ ጊዜ እንቢ ብላ እንደዚህ አይ በቃ ነገሩ ከአቢ በላይ ሆነ ብላ ፊቷን ስታዞር እርሶ ይመጡና ይጨቀጭቋታል፣ ወደ ቤትሽ ተመለሺ እንዲሁኒ ከዚህም በፊት እንደዛ ብለዋት ነበረ። ጋሽዬ ጥፋቱ የሚያመዝነው አብረሽ ጋ ነው። ወይንም ትዳሩን ይኖር ወይንም ትዳሩ ታስጠለው ልጅቷ ለቀቅ ያርጋት። ለምን ያሰቃያታል ማለት፣ እየመጣ እየመጡ መሄድ በራሱ ትልቅ ስቃይ ነው፣ ሲመጣ ደስታን ሲሰጣት፣ ኦ በቃ አሁን ተመለሰ ብላ ተስፋ ስታደርግ ደግሞ ተመልሶ ሲሄድ፣ ለምን ተስፋን አግኝቶ ተስፋን ማጣት ለምን አስፈለገ? ወይንም አንድን ህይወትን መኖር ነው ወይንም አንድን ያቺን ሴት መርጦ መሄድ ነው። ሩታ ጋር ምንም ጥፋት የለም። ሩታ ያለችው ነገሩ ተደራረበብኝ፣ በቃ ይብቃ፣ እስቲ ብቻዬን ልኑር በቃ ያንን ነው ከስህተት ልትማር አልቻልክም፣ ልትታረም አልቻልክም። ዛሬ እንኳን ይቅር ብዬ ከኔ ጋር ብትሆን መልሰ ስህተትን ስለምሰራ ስለዚህ አያስፈልግም፣ ተወኝ፣ ህይወቴን ልኑር ነው ያለችው። ልክ ነች። እኔም በሆን በሩታ ቦታ መሰበር አልፈልግም። ሁሌ ዕድሜ ልክን እዛ ጋር እየመጣ እየሄደ እኔን ልክ ሲፈልግ ሳይፈልግ ይጥለኛል፣ ሳይፈልግ ያነሳኛል። እንደዚህ አይነት ህይወት አልፈልግም። እኔም በሴትነቴ አልመርጠውም ይሄን ህይወት። ስለዚህ ጋሽ መቆጣት መገሰጥ ያለውበት በቅድሚያ አብርሽን ነው። የምር አብርሽን እውቀሱት፣ አብርሽን ተናገሩት። ከዚ ድርጊቱ ለአንዴና ለመጨረሻ በቃ ያቁም፣ ይሄን ድርጊቱን ያቁም፣ ይሄ ሽኮሌሌ ያቁም። ምንድን ነው ከሩታ ጋር ሽኮሌሌ አይለም እንዴ? ምን ጎሏታል ሩታ ስለወለደች ወለደች ምኗ ቀነሰ? እንደውም አበባን የመሰለችው ምን ምን አቶ ነው እሷጋ ምን የጎደለ ነገር አለ? አልገባኝም። እኔ ይሄ ነገር በጣም በጣም ከልክ በላይ ግራ እያጋባኝ ነው፣ ለኔ ማለት ነው። የሆነ ነገር ሲፈጠር ሩታነች ነች ተወቃሽ፣ ሩታነች ልክ ስህተት እንደሰራ ሰው ወይንም ልክ በደል እንደሰራ ሰው ያንን ሰው እንደበደለች ተደርጋ ተመቶ ወቀሳ የሚደርስባት ሩታ ነች። ከዚህም በፊት እንዲሁ ሲለምኗት ነበረ። ሩታ በዛን ጊዜም ታይቷታል፣ በቃ ነገሮቹ እንደማይስተካከሉ እርግጠኛ ሆናበት እኔ አልፈልግም ብላ ነበረ። እርሳቸው አስታረቁ፣ ወደ ቦታቸው ተመለሱ። እንደገና ደግሞ ከታረቁ በኋላ ከዚች ቴክ ጋራ ሆነ ነገሩ እንደማይጠራ እንደማይሆን ስለምታቅ ነው ሩታ እያንዳንዱ ቦታ ላይ ደስ የማይላት ጋራ አልፈልግም የምትለው ሴት ልጅ እኮ ነች። ሴት ልጅ ፍቅር ትፈልጋለች፣ እንክብካቤ ትፈልጋለች። ባሏ ነው ጊዜ ሊሰጣት ይገባል። ነገር ግን ሳይፈልግ እየጣለ ከዛ ደግሞ የሆነ ታይም ላይ ሲፈልጋት ደግሞ የሚያነሳት እሷ እቃ አይደለችም። ይሄ መገልገያ ቁሳቁስ አይደለችም፣ የሰው ልጅ ነች። ወይንም ድንጋይ አይደለም ይዛም ዞረው ልብ ነው ይዛም ዞረው ተሰባሪ አላቅም። እንዴት እያያችኋት እንደሆነ እንዴት እየተመለከታችኋት እንደሆነ አላቅም። እዚ ጋር ማስታረቅ ካለባችሁ ጋሽዬ አብርሽን በቃ አስጠንቅቁት፣ ለአንዴና ለመጨረሻ ምከሩት። ለምን እንደዚህ ታደርጋለህ? የምታደርጋቸው ነገሮች ጥሩ አይደሉም። ሳያዩ ቀርተው ነው? በሚዲያ የሚያደርገውን ነገር እኛም እያየን ነው በስልካችን። ስለዚህ ታው በሉት እምቢ ለምን አላች ሩታ፣ ለምን ልጨክን ቻለች በአብርሽ ላይ ለምን የሚለውንም አጣሩ። የሚያደርጋቸው ድርጊቶች ስላልመጠኗት ስላልፈለገች መሰበር መከፋት ማዘን መተከስ ስላልፈለገች በአንድና በአንድ ልብ ልጇን መያዝ ስለፈለገች ነው ወይንስ እንድትጨልል ነው የምትፈልጉት አልገባኝም እንዴ እኔ በጣም ግራ እያጋባኝ ነው ምንም ስህተት የለባትም እንደ እኔ ማለት ነው ምንም ስህተት የለባትም እኔም ብሆን የምወስነው ውሳኔ ነው ሩታ የወሰነችውን ውሳኔ የምወስነው ነገር ነው ልክነች ባይነኝ እኔ ልክ ነች። ምንም እንኳን እኔ እዛ ጋር እኔና ባሌን ምሳሌ ነው የምጠቅስላችሁ። የሚያጋጨን ነገር ተፈጥሮ ለሰዓቱ ተናድጄ አይ አልፈልግህም ብል ተናድጄም ሊሆን ይችላል ተናዳም ልትሆን ይችላል ብሎ ማሰብ ነው እንጂ ያለበት ቶሎ ወስኖ ሌላ ሴት ጋር ለመንጦልጦል ያለበት ገና እዚ ጋር ሰማንያ ሳይቀደድ ምናምን ነገር እዚ ጋር ብርሽ እኮ ሰማንያ ሳይቀደድ ምናምን ነገር ምናምን ይሄ እኮ በፍርድ ቤት እራሱ የሚያስቀጣው ነገር ነው። ሆሆ ከጓደኞቹ ጋር ጓደኞቹን ነው የመረጠው እያዳመጠ ያለው ጓደኞቹ ነው። ሩታን ለሰከንድ ያክል መች አዳምጧት ያውቃል? ለሩታ መች ግዜ ለሩታ ግዜ ያለው እንደውም በጓደኞቹ ዝቅ ሲያስደርጋት፣ ሲያሰድባት ለሄርሜላ የሚሰጣትን ክብር ለሩታ ሰጥቷት አያውቅም። ሄርሜላን የሚያዳምጣትን ያክል ሩታን አዳምጧት አያውቅም የዛን ያክል የንቀት ነገር ነው እየተደረገባት ያለው። ስለዚህ ሩታ የምትወቀስ የምትከሰስ አይደለችም። እና ሚዛናዊ ብንሆን ጥሩ ነው። ለማንኛውም ውዶቼ አሳቤን ከወደዳችሁ በኮመንት አስቀምጡ፣ ላይክ ሼር አድርጉ።